አሰላም አለይኩም ወራህመቱላሂ ወበረካቱ። ወትነ ተከባራችሁ የፋይዛ ቤት ሰዎች እንዴት ናቸው? ደህና ናቸው? ይደግናችሁ ከእኔ ጋር ሁሉ ሰላም፣ ሁሉ አማን፣ ሁሉ መልካም ነው። ዛሬም እንግዲህ በሀይሚና በቡሩክ ማደቻለሁ ማለት ነው። ከምር እንግዲህ እንደ ሩተና እንደ አብረች ጀምራችሁ እንደናንድ መዋሻት ያው ከዚህ በፊት እንዳየ ነው በዚህ ሳምንት ዱባይ ሄዳችሁ ከታም ዘና እያላችሁ ይያላችሁ ለራሳችሁ ተደስታችሁ እኛንም እያስደሰታችሁ ነበር። አሁን ግን ተጣለን ስትሉ መስማት አንፈልግም። እኛም ፈልጋው ፍቅራችሁ እስከ ዘላቂ እንዲሆን ነው። ሀይሚ ያው ወደ ውድ ሰዎች ጋር ሄዳለሁ ሻንጣዋን ተሸክማ ተነስታለች። በጣም ያስጠላል ማለት ነው ከምር ተጨምሮ መለያየት መጨቃጨቅም ከምር አንድ ነገር ሰው ከተጨመረ ያለበትን ችግር ተማምኖ ካልፈታ ተነጋግሮ ካልፈታ በጣም አስቸጋሪ ነው። ስለዛ የተጨቃጨቁ ያሉት ምንድን ነው? ሀይሜም እኔ ያልኩት ትክክል ነው ብሩክም ደግሞ እኔ ያልኩትን ትክክል ነው የሚለው ነው። ለምሳሌ አንዳቸው ከአንዳቸው ወልተውም እሱም እኔ ያልኩትን እያለ እሷም ደግሞ እኔ ያልኩት ትክክል ነው በማለት እየተጣሉ ነው ማለት ነው። ይሄ ደግሞ ያው ሰው አንዱ ካጠፋ አንዱ ከልተዋ አንዱ ትክክልን ባይሆን ራሱ ትክክል ነኝ ካለ መተው አስፈላጊ ነው አብሮ እንድትቀጥሉ ማለት ነው። ካልሆነ ግን አንቺም የራስሽን ትክክል ነው የምትል ከሆነ እሱም የራሱን ትክክል ነው የሚል ከሆነ በጣም ከባድ ነው። እናም ሀይሚ እንግዲህ ያለውን ነገር ተነጋግራችሁ ብትፈቱ በጣም አሪፍ ነው። እናም በጣም ይደብራል። አንቺም ያለውን ነገር እንግዲህ ተነጋግራችሁ ፍቱ ብላለች። እንግዲህ ያው ስልክ ሲደውልም ማነሳለኝ መኮርፎኛል ብላለች ማለት ነው። አንተም አሁን አንተም ብላ እስከመጣች ድረስ ያው ነገሩን ተነጋግሮ መፍታት ነው እንጂ ስልክ መዝጋት መፍትሄ አይሆንም፣ ማለት ነው። ያው ለጊዜው ትንሽ ባለመግባባት ስሜት አይሆንም ቢሆንም ነገሩ ግን አግባብ አይደለም። ያው ከሴት ይልቅ እንግዲህ አርቆ የሚያስብ ወንድ ነው አይደል? ስለዛ አንዳችሁ ከአንዳችሁ መተው አለባችሁ። ምክንያቱም አንድ ሰው አብሮ ለመቀጠል አንዱ ስህተኛ ቢሆንም ለጊዜው ያው ጥፋቱ ከጊዜ በኋላ ለራሱ የሚገባዋል ማለት ነው። ለምሳሌ አሁን ሀይሜ ብታጠፋ ብሩክ የተናዶ ይሄ እናደርገሻል ቢላት ምናልባት ላተቀበል ትችላለች። ግን እሱ ዝም ብሎ በዝምታ የሚያልፋት ከሆነ ግን ያው በተረጋጋች ጊዜ ደግሞ የራሷ ጥፋት ለራሷ ገፍቷት ይቅርታ ልትጠይቅ ይችላል። ግን ያው እሷም የራሷን ጥፋቴ ነው ብላ ካላማነች ልክ ነኝ አላጠፋውም ካለች እሱ መጥፍቶ ደግሞ እኔ ልክ ነኝ ብሎ ካሉ ያው ከባድ ነው ሁለት ሰው አብሮ መኖር አይችልም ያው አንዱ እያወቀ እንዳላወቀ አድርጎ ነገሮችን ዋደፍቶ ማለፉ ያው ፍቅርን ለማስረዘም አብሮ ለመኖር የታንደ የተጨመረ ሰው ዘለቄታ እንዲኖረው ያደርጋል ብዬ አስባለው ማለት ነው። ምክንያቱም ያው አንዳንዴ ያው ሳነቅ በትንሽም በጥቂትም ነገር እንጋጭልን። ያንን የተጋጨንበት ነገር ደግሞ ቁጭ ብሎ በንግግር ካልፈቶት ያው እየዋለ እያደረ ሌላ ነገርን እየጨመረ ያው ከበድ ያለ ቦታ ነው የሚሄደው። እና ይህን ሳይሆን አሁ ተነጋግራችሁ ፊቱ አሁ ፍቅራችሁን ቀጠሉበት። እንግዲህ ያው እስከ ዱባይ ሄዳችሁ አሁን ደግሞ ያው ተጣልታችሁ አንቺም ወደ ቤተሰብሽ መሄድ የለብሽም። ባው ትምህርት አቋርጫለሁ። ስለዛ ወደ ቤተሰቦቼ ለመሄድ ሳልነግረህ አልሄድም ብዬ ነው። አንተ ካኮረፍከኝ እዚህ የምንሰራለው ነው አለችው ሀይሚን። ሆነ ደግሞ አሁን ምን አለው እሱም ብላ ከመጣች ከሱ ጋር የምትሰራ ከሆነ ለብቻ ስትሆን ከቤተሰብ ተለይታ ይደብራታል። ከመረው ማለት ነው አው ተረዳታችሁ። አብራችሁ ብትሆኑ አብራችሁ ብትሰሩ ደስ ይለናል ማለት ነው። እናንተ ደስታ ለኛም ደስታችን ነው። ስትከፎን፣ ስትጣሉ፣ ስትጨቃጨቁ እኛ መስመታን ፈልግ ብንፈልገው በፍቅር ፈታ ብላችሁ አብራችሁ ስትሰሩ ያው ጦሩ ጥሩ ነገርን ስትሰሩ ነው ደስ የሚለን። እና አትጨቃጨቁ። ጭቅጭቅ ጥሩ አይደለም። ጭቅጭቅ በበዛ ቁጥር መጣላትም ሌላም ነገር ስለሚያመጣ አዎ፣ ጭቅጭቅ ተገቢ አይደለም ብዬ አስባለሁ። ምክንያቱም ያው ተነጋግሮ መፍታት ካልሆነም ደግሞ አላችሁ እንዳለችው ወይም የተነጋግረን መፍታት ካልቻልን ምን አደርጋለን? እኔ ራሴን እየጎዳ ነው ብላለች። ከምራው አንቺ ብቻ ሳይሆን አትጎጂው፣ ሁሌ በምትጨቃጨቁ ጊዜ እሱም ውስጡ ሰላም አያገኝም፣ አንቺም ውስጥሽን ሰላም አያገኝም። ስለዛ ተጎጂ አንቺ ብቻ ሳትሆኚ እሱም ጭምር ነው። ሁለት ሰው ተነጋግሮ መግባባት ካልቻለ አንድ ሰው አይደለም ብቻ የሚጎዳው የሚጎዳው በተጨቃጨቀ ሰው በተጨቃጨቀ ቁጥር ሳይግባባ በቀረ ቁጥር ሁለቱም ይጎዳል። አንቺ ብቻ አይደለም የምትጎጂው። ስለዛ እሱ ተጨቃጫቂ አንቺ ያው ዝም ብትይ ከሆነ ያው ሲበዛብሽ፣ ምናልባት አልባት አንቺ ልትጎጂ ትችያለሽ። ስለዛ አንቺ የኔ ትክክል ነው እሱም የኔ ትክክል ነው የሚል ከሆነ ግን ያው ሁለታችሁም ጋር መጎዳታችሁ አይቀራም። አንቺ ብቻ ሳትሆኝ እሱም ተጎጂ ነው እና ለዚህ ሁሉ ደግሞ ጭቅጭቅ። ተገቢም አይደለም አግባብም አይደለም። ያው የሰው ልጅ ከተጨመረ ግን አንዳንዴ ያው በሆኑ ባልሆኑ ነገሮች ይጋጫል። ሆኖም ግን ያው ከፋ ያለ መሆን የከፋ መሆን የለበትም። በእርጋታ ሰዓት ተነጋግሮ አንዱ አውቆ እንዳላወቀ ሆኖ ማሳለፉ ያው ባህላችን ነው ማለት ነው። እናም ወዶቼ የኛ ሚዲያ ድምቀቶች ሀይሚ ማለት ነው አንቺ እንግዲህ እሱ እንትን ከሆነ አንቺ ነገሮችን ለማብራት ያው ሴት ልጅ እንግዲህ ብልህናት አይደል? ስለዛ የትኛውንም በቃ አይቻልም የተባለ ወንድ ራሱ በብልህነቷ ችላ የምታሳደር ሴት አለች። በጣም ተጨቃጫቂ ነዝናዛ ወንድ አለ አንዳንዴ ማለት ነው። ስለዛ ያንንንም በቃ ችሎ ሚኖሩ እናቶች እያየን ነው። ስለዛ በዚህ ጊዜ ግን ያው እንደተለመደው ትንሽ ግጭት ባለ ቁጥር የምንመርጠው ምንድን ነው? መሄድ ነው። አንታገስም። ነገሮችን በቃ ወደኋላ አቆሙ ብለና ወደኋላው ምን ይመጣብናል የሚለው ነገር አናስብም። ያው ትግስትም አናደርግም። መታገስ ዋጋ አለው። ከታገስ መልፍ ነገር የለምና በተለይ በተለይ ሴት ልጅ ደግሞ ተጨቃጫቂም ቢሆን የሱን ባህሪ አውቃ እሱ የሚጠላውን ጠልታ እሱ የሚወደውን ወዳ ወዳ መኖር ያለባት ሴት ልጅ ናትና፣ እኔ ያልኩት ካልሆነ፣ አንተ ያልከው ካልሆነ እንደዛ ከሆነ ወንድ ልጅ መቼ ማሸነፍን አይወድም፣ ማሸነፍን እንጂ መሸነፍን አይወድም። አንቺ ደግሞ ሁሌም ነገሩን አውቀሽ እንደላወቀ ዝም ስትይ ደግሞ ለራሱ ይገባዋል። ጥፋቱ ማለት ነው ያው ትክክል እንዳልሆነ በቃ ሁለት ሲጨቃጨቅ አንቺ ደግሞ የምታሳልፊ ከሆነ ያው ገብቶት የሚተውም ሰው አለ። ዝም ብሎ በቃ በተፈጥሮ በቃ ተሰጣው እስከሚመስለ ዘር ዝም ብሎ የሚጨቃጨቁ ወንዶችም አሉ፣ ባህሪያቸው ሆኖ ማለት ነው። በቃ እሱ መባህሪ ነው ተብሎ ዝም የሚባሉ ወንዶች አሉ። ስለ እዛ አንቺ ሴት ልጅ ብሎ ናት ብዙ ነገር ማድረግ ትችላለች። በጸባይዛ ብዙ ያው አይቻልም ባለ ይሄ በቃ ይሄ በቃ አማጸኛ ነው የተባለ ወንድ ራሱ በቃ አለ አይደል፣ በፍቅር እዛ ለፊሪ የምትበቃ ሴት አለች። እናቶች አሉ ቅድመቶቻችን እንደዛ ነበረ። እና በዚህ ጊዜ ግን ያው ዲሞክራሲ ስላለ የኛ ምንድነው መብታችን ነው፣ በቃ እኩል ለእኩል በቃ እሱ አንድ ካለ እኛ አንድ እንላለን። እንደውም እንደውም ማለት ነው እሱ አንድ ሲል ሁለት፣ አንድ ሁለት የምንል አለን ማለት ነው። ምክንያቱም በቃ ዲሞክራሲ ስለሆነ መብቴ ነው እኔም ይህን ማድረግ ግዴታ አለብኝ አደርጋለሁ የሚለው ነገር ከወንድ ልቅ አብዝተን የምንነጋገር እኛ ሴቶች ይመስለኛል። ምክንያቱም ያው ዴሞክራሲ ድሮ ዴሞክራሲ ባልነበረበት ግን እናቶቻችን አያቶቻችን ያ ብዙው መጽዋትነት ከፍሎ ነው ለዚህ ደረጃ ያበቁን። ስለዛ ሴት ልጅ መቻል አለባት ነው ሲላችሁ ያው ራሳችሁን አሳልፋችሁ ለአደጋ ስጡ ሳይሆን በቃ እኔ ትግስት አደርገን ተረጋግተን ወንድ ልጅን እሱ የሚጠላውን ነገር ጠልተን በሚወደው ነገር እየሰራን መቀጠል ይቻላል ማለት ነው። እና ውድ ቤተሰብ የዛሬ ቪዲዮ እንግዲህ በጣም ትንሽ በጣም ያስከፋል ማለት ነው። ዱባይ ሄዶ እንደዚህ ሲዝናኑ በጣም ደስ ብሎን ነበረና እሷም ሀይሚም ከልክ በላይ ደስ ብሏት ነበር። ዛሬ ግን ተከፍቼ ልሄድ ነው ብላ አኩርፋ ስትመጣ ደግሞ እኛንም እንትንሽ ያስከፋናልና ስለዚህ አብራችሁ ሆኑ ነገሩን አቀዝቅዞት። ሀይሚ የንቺ በቃ ቻይ ሴት ልጅ ብዙ ነገር ማድረግ ትችላለች። ሴት ልጅ እኮ ጀግና ናት። ስለዚህ ሁሉንም የማድረግ ሁሉንም የመቻል አቅም አላት ማለት ነው። እናም በቀጣይ በሌላ ቪዲዮ እንግዲህ ታርቀናል ብላችሁ እንደምትመጡ አልጠራጠረም። ሙሉ ተስፋም አለኝ። ለቤቴ እንግዳ ሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮቹን እንደተለመደው ሼር፣ ላይክ በማድረግ አበረታቱኝ። አብረን እንደግ፣ አብረን እንልወጥ፣ አብረን እጅ ለእጅ ተያይዘን ወደፊት ጉዞ ወደፊት ዳይ ሴር ማድረጋቸውን አትርሱ። ላይክ ማድረግ አትርሱ። ኮመንት ሐሳብ አስተያየታቸውን ጻፈ ጻፈ አድርጉ ማለት ነው። ምክንያቱም አው እርስ በራሳችን እንካል ተደጋገፍ ማንም መቶኛን የሚደግፈን ስለሌለ እርስ በራሳችን እንደጋገፍ ይላለው። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።